ሰላም ጤና ይስጥል ወደ ቻናል ቤተሰብ ተከታታዮች፣ እንግዲህ ወልቃይት ስቴት ሁመራ ዞን በዛሬው እለት በደማቅ ሁኔታ ኮሌነ ደመቀ ዘውዱ በተገኙበት ተመርቋም ማለት ነው። ፋኖ እንኳን በስተት እግሩ ድርሽ ከማይልባት ወልቃይት ስቴት ሁመራ ዞን ነው። እንዲሁም ደግሞ ህዋት በተለይ በሰሜኑ ጦርነት በስተት እንኳን ብዙ ጊዜ ቢሞክር አልሳካለት ብሎ ከቀረው ወልቃይት ስቴት ሁመራ ዞን ነው። በተለይ ተከዜ ዘውች ተከዜ አለን በሚል በደማቅ ሁኔታ አስመርቋ ማለት ነው። እጅግ በኮርተናል። ኮሎኔል ደመቀ ዘውዱ እንግዲህ ዋትን ከገባበት ገብቶ እንግዲህ መፈናፈኛ ያሳጣ ጀግና ሰው ነው። ዛሬም ደግሞ ከኢትዮጵያዊ አለኝ ከምሏቸው ቁልፍ ሰዎች አንዱ ዋትንም ፋኖንም እንግዲህ ድርሽ እንዳይሉ አድርጓቸዋን፣ እጅግ ሊመሰገን የሚገባ ነው። እጅግ ጀግንነት ብቻ ሳይሆን በተግባር ያሳየ ትልቅ ኢትዮጵያዊ ሰው ነው። እና ልናመሰግነው የሚገባ ወልቃይት ስቴት ኮሞራ ዞን ዋና የጸጥታ ኃላፊ ኮሎኔል ደመቀ ዘውዱ እጅግ በዛ አጋጣሚ ልናመሰግነው ይገባል። ሌላኛው ጉዳይ እጅግ ከሚያሳዝንም ከሚያሳፍርም ሰሜን ፓርክ የሚገኘው ዋሊያ እንግዲህ በአሳዘኝ ሁኔታ በህገወጥ መንገድ እያደኗቸው ይገኛል። በምስሉ እንዳያቸዋቸው እንግዲህ የአማራ የመገናኛ ብዙኃን ወይም ኮሚኒኬሽን ቢሮ በኃላፊ በገለጹት መሰረት ነው መረጃውን ያገኘ ነው አለ ህገወጥ አደን እንግዲህ የስልጣናችን የመጨረሻ ውርደት የሚያሳይ ነው። እነዚህ ብርቅዬ የሆኑት እንኳን ሰይፍ ልናነሳባቸው ቀርቶ ለማየት የሚያሳሱ ናቸው። እና በሚገርም ሁኔታ እንግዲህ በህገወጥ መንገድ እያደኗቸው የሚያሳይ ከተንቀሳቃሽ ምስል ጋር ወጧ ማለት ነው። ስለዚህ ሁላችን ይህን ልናወግዘው ኋላቀርነትም ነው መሆኑን ተገንዝበን ሁላችንም ልናወግዘን የሚገባ በጽኑ እጅግ ልናወግዞ ይገባል። ምክንያቱም ይሄ እንዴ በሰለጠነ ዘመን በሰለጠነ በሃያ አንደኛው ክፍለ ዘመን እንዲህ የወረደ ስራ መስራታችን ያሳዝናል። በጣም የሚያሳዝ ነው። ሁላችን ዘብ ልንቆምለት ይገባናል። የሀገር ሀብት ነው። ብሎም ደግሞ ለክልሉ ለአማራ ክልል ትልቅ የገቢ ምንጭ ከሆነው አንዱ ሰሜን ፓርክ በሰሜን ጎንደር የሚገኘው ትልቁ ፓርክ ነው። ይሄ ድርጊት የተፈጸመው እና ሁላችን ልናወግዝ የሚገባ ጉዳይ ነው። እዚህ ጋራ ይዘን እንግዲህ ከሰላሳ ሰባት ዓመት በኋላ እንግዲህ መንግስቱ ኃይለማርያም ደርግ ሲጠቀምባት የነበረችው አውሮፕላን ከወደቀችበት ተጠግና እንደገና በሰማይ ላይ በራ ታይታለች። እጅግ ኮርተናል። የሰው ልጅ ስልጣኔ በዚህ ነው መገለጥ የሚገባው እንጂ ለማየት የሚያሳሱ ብርቅዬ እንስሳት ማረድ ምን ማለት ነው? ስለዚህ በእነዚህ ሰዎች እጅግ ኮርተናን የ37 ዓመት በኋላ እንግዲህ የወደቀን መንግስቱ ኃይለ ማርያም ሲጠቀምባት የነበረችን አውሮፕላን በሰማይ ለማየት ማለት እጅግ የሚያኮራ እና ደስ የሚል ተግባር ነው። ስለዚህ እጅግ ኮርተንባቿን፣ እጅግ ደስ የሚል ነው። ሌላኛው ዘመነ መግለጫ ሰጧን። በተለይ ደግሞ የምክክር ኮሚሽን በተመለከተ መግለጫ ሰጧን። በመግለጫውም እንግዲህ በመጨረሻ በኩል ያቀረበው እስከ ፍጻሜው እንደሚፋለምና ለፍርድ እንደሚያቀርብ ብልጽግናን የተናገረበት ሁኔታ ነው። ያለ አንድ ነገር ማስታወሳችን እዚህ ጋር በቂ ነው። ፋኖ እርስ በርሱ አንድ ሳይሆን እንዴት መጨረሻ ውጤታማ ሆኖ ለፍርድ ሊያቀርብ ይችላል የሚለው እንዳለ ሆኖ ግን ጎጃም ላይ ራሱ እንኳን አንድ ሳይሆን እንዴት ነው ኢብን እንኳን የሸዋ የጎንደሩ የወሎ አንድ ሆኖ ወደ ዘመነ መግለጫ ሊስማማ የሚችለው በጣም የሚገርም መግለጫው ከመግለጫ ያለፈ የትም እንደማይደርስ በግልጽ ያየንበት ጉዳይ ነው። ስለዚህ ምክንያቱም ምን አለ መሰላችሁ እዚህ ጋር በግልጽ የምንረዳው ይሄ መግለጫ የሰጠ እንግዲህ ዘመነ ነው። ይሄ መግለጫውን ሲሰጠ እንግዲህ እኔ ፋኖን እወክላለሁ ብሎ ነው። ፋኖ ደግሞ ብዙ ውክልና አለው። ለምሳሌ የጎጃም ፋኖ አለ፣ የሸዋ ፋኖ አለ፣ የወሎ ፋኖ አለ። ኢቨን እንኳን የጎጃም ፋኖ የእስክንድር ፋኖ አለ፣ ማስረሻ ሰጠ ፋኖ አለ፣ የዘመን ፋኖ አለ የአስራ ስማራ ፋኗል። ስለዚህ ሁሉ ጠቅሎ በሱ እንዴት ነው ሊመራ የሚችለው? ሁሉም አንድ አልሆነም። በአጭሩ ሁሉም አሁን ኢቨን እንኳን እንደዚህ የሆነበት ምክንያት እርስ በእርሳቸው አይተናል ምን ያህል ሽኩቻ ውስጥ እንደገቡ። ስለዚህ መግለጫው ማንን ወክሎ መግለጫ የሰጠ? ለምሳሌ በምክክር ኮሚሽን የታጠቁ ወንድሞች ሀሳባቸውን አስገብተዋል ተብሏል። አስገብተዋል ግን ዘመነ አጣጥሎታል። እሱ ላይ ያስገባ ይችላል፣ ነገር ግን ሌላ ወንድሞች ግሞ ያስገባዋሉ። እሱ አልተስማማ ማለት ሌሎች አይስማሙ ማለት አይደለም። ስለዚህ ቅድሚያ መስጠት ያለብን ለሰላም ነው። ሌሎች እንግዲህ ለሰላም ቅድሚያ ሰጠው ሀሳባቸውን ከሰጡ እንደ አንድ ሀሳባቸው እያዘላቸዋል። ስለዚህ የሱ መግለጫ ከመግለጫ ውጭ ምንም ከወረቀት ያለፈ ሌላ መሬት የሚወርድ ነገር የለውም። ኢብን እንኳን ለምሳሌ የወልቃይት ስቴት ኮመራ ዋና መምሪያ ኃላፊ የሆን ኮሎኔል ደመቀ ዘውዱ በፊት ከዘመነ ጋር እናስታውሳለን። አሁን አብሮ ለምን አያልሰሩም? ያ ኢትዮጵያዊ ስለሆነ ነው። ይሄ ደግሞ የሰፈር የጎጥ አለቃ ነኝ ስላለ ነው፣ የሰፈር ጌታ ነኝ ስላለ ነው። ስለዚህ ሃና ሁለቱ ልዩነት በዚህ መገንዘብ ባጭሩ በቂ ሆነ። ሰላም ለሚሰጡ እኛም ሰላም እንሰጣለን። መጀመሪያ ትኩረት ግን ለሰሜን ፓርክ ውድና ብርቅ የለሆኑት ለዋሊያቻችን ብርቅ ብርቅ ብርቅ ናቸውና ትኩረት ስልጣኔያችን፣ እንሰልጥን ትኩረት እንስጥ።